ያን ያክል እንኳን አይደለም። በዛ ላይ ደግሞ እኔ ሱሜያን መጀመሪያ አስምያያት ነው የመጣሁት ምንም ነገር እንደማትነካቸው ማለት ነው። ምክንያቱም ዝም ብለን ያው እንደዛ እንደጎረሩ ማለት ልጅቷ ደግሞ ጭራሽ በማያገባት ነገር ገብታ ያን ያክል ሱሜያን መናገር ይለባትም ነበርና ሀቅ ስለነበራት ሄጄ ብቻ ልንገራቸው ስላለችኝ ነው እኔ የመጣሁት። ያገዝኳትም ደግሞ አንድም እኔ ሱሜያ ታውቃለህ ረጅም ጊዜ ስልክ አታወራኝም ነበረ ከአንተ ጋራ ስለምናወራ ምናምን ነገር ያኔ ራሱ የተገናኘን ጊዜ የምር እስከ መጨረሻው ምንም አላመነችኝም። እና የመን ስለነበርክ ነው እንጂ አዲስ አበባ ወይ ደግሞ አዳማ ብትሆን በቃ ከአንዳንድ ደውዬ ምጠራክ ምናምን ነበር እየመሰላት ነበረውና፣ ሱሜያ በዚህ ሰዓት ምንም ሰው እያመነች አይደለም ለዛ እኔ በቃ እሷን መቅረብ አለብኝ፣ ማውራት አለብኝ። ከዛ በኋላ ሁለታችሁንም አንድ ቀን ሺ ካላችሁኝ እሷ ሺ ካለችኝ የምር ማለት ነው አገናኝቻችሁ እንድትታረቁ ነው የምፈልገው። ሀቂቃ ማለት ነው። እንዴ እስከ መቼ እንደዚህ ይቀጥላል ነገሩ? እንዴ በጣም እኮ ነው እንትን ያላችሁት። የምር ልጆቻችሁን በእናንተ መሀል ደግሞ ይጎዳሉ፣ እናንተ እንትን ስትሉ ማለት ነው። ስለዚህ አንተም ደግሞ ስሜ የምትፈልገው ነገር አድርገክ የልጆች ክናት ናት። ስለ ምን የምትፈልገው የተጣላችሁት እኮ በምንም አይደለም እኮ አይደል፣ እንዴ በቃ አንተ ማለት እዚህ ጋር ምንም ነገር የሚደባበቅ ነገር የለም አይደለም። አንተ እኮ ስትመጣ የዛኔ እንደ ሴት ሁሉም ጋር የሚሰማው ስሜት ነው ሷ እየተሰማት ያለው አዲስ ነገር አይደለም የምር ማለት ነው። ስለዚህ አንተ ስትመጣ ሚስት ስላገባ ነው ምናምን ብልሃት አይደለም። አደለ ሁለታችሁ የተነጋገራችሁት ነገር አለ። ብዙ ነገር ነግራኛለች። ሰራ ልሰራ አላማ እንደነበራችሁ ምናምን ነገር ነው። ስለዚህ ድንገት ተነስተህ ሚስት አግብቻለሁ ያውም በሚዲያ ምናምን ነገር እየታየ ምናምን፣ ከባድ ነው። ሳይሰማት አይቀርም። አሁን እሺ፣ ልክ ልጅቷ አንቺ ማለት አሁን የፈለኩት ነው። እየተቀለች አስቸኳይ የፈለኩሽ ያለችበት ቤት አረኔን ነገርኳትም፣ ብነግራት ሲጀመር። አሁን ቀጥ ለጥ ብለሽ ምንም ሳትናገሪ ሰው እንዲ ምንም ሳት ሳታንገራግሪ ያለችበት ቤት ታውቂያለሽ፣ ቀጥ ብለሽ አድርጊ። እኔ አላቅም። ልጆች በጣም ናፍቁ ማለት በአቀኔ እንዴት ነህ ማለት አላቅም። ሲጀመር አብራችሁ አዳማ አድራችሁ እንዴ ብናድርስ? ታዲያ አዳማ እሷ ሱመያ አዳማ ነው እንደምትኖረው። እኮ ገባኝ። ተመለሳችሁ፣ አብራችሁ ወደ አዲስ አበባ መጣችሁ አልኩ። መጣን ግን እኔ ቤቷን እኔ ነገርኩክ። ሱመያ ማን የእናቷን ልጅ እንኳን አታምንም። በዚህ ሰዓት ነግራኛለች እኮ ልጆቼ እንኳን አስራ ስምንት አመት ቢሞላቸው አላምናቸውም ነው ያለችኝ። እሷ ቤቷ ልታሳየኝ አዳማ እኮ ያደር ነው ሆቴል ነው። እሺ ለኔ እንኳን የምታስቢ ከሆነ ማለት ነው፣ ለኔ ካሰብሽ ለምንድን ነው እንትን ያላልሽው? ምን ቢያንስ ቀስ ብለሽ ከኋላ በራይድ ተከትለሻል። እንዲህ እሱ የምር ማለት ነው። እኔ አላቅም ሱመያ ምን እንደምትለኝ፣ ግን ይህ ከክፋት አይደለም። እና የምር እናንተ ሁለታችሁ እንድትታረቁ ከመፈለግ አንጻር ግን ተከትያታለሁ። ስለዚህ የገባችሁ የነበረው ሆቴል ነበረ ፒያሳ ማለት ነው ከዛ ግን እኔ አሁን ቪዲዮ እንዳየሁት ከሆነ ያው ወንድምክ አታሎ ምናምን፣ በንጋታው ወደ ፒያሳ ስመለስ ሆቴሉ ሄዳለች አሉኝ ማለት ነው። በንጋታው ስመለስ የለችም ነው ያሉኝ ማለት ነው። ስለዚህ ወንድምክ አታሏት ወደ አዳማ እንደሄደች እና በጀሚላ ጉዳይ ቢዚ እንደሆነች ምናምን ነገር ነው ደውዬላት የነገረችኝ ማለት ነው። ግን ያው አሁን መልሳ አላታለች የወንድምክ ሚስት። ስለዚህ ይሄን ነው የማውቀው እስካሁን ድረስ ማለት ነው። ምንም ሌላ ነገር ያ ከቤት ብላ እስከ ጀሚላ ነው እኔ በኋላ ተገናኝተን አናውቅም። በኋላ ሲሄድ ሆቴል ሄጄ የለሽም አሉኝ። ምናም ነገር ብያታለሁ በቃ። ስለዚህ አውቃለች እኔ እንደማቀው ቦታው። ስለዚህ ደግሜ ሄጄ እንኳን አልመጣችም ወደዛ። ሌላ ሆቴል ትቀየረ እንጂ እርግጠኛ ነኝ እኔ የማቀው ቦታ ድጋሚ አትሄድም። ነግሬ ካለው በተአምራት ለደብቂ ብላሻለች፣ ቃል አስገብታሽ። ወይኔ ይሄን እክል እንኳን እየነገርኩ አስምላሽ ነው። አረ ወለሂ ምንም። አሁን አባ ደና ልጅ ያው ብታገናኝ ችግር የለው እንዴ። ሲጀመር እኔ አይደለም አንተ ስታስበው ማለት ነው። አሁን አይደለም፣ የምር አይደለም። ወላሂ አይደለችም፣ ላሳየ ቁጥሩ አይደለችም፣ ሲጅ አይደለችም። እኔ ማለት እንትን እንላለን ብዬ ነው። ሰሙ አጨክኛል ወላሂ እየጨከንኩ ብክ አይደለም እንዴ። እኔ እኮ ሲጀመር ታውቃለህ እኮ ለአንተ ምንም ነገር እንደማደርግ ማለት ነው ግን እኔ አላውቅም ማለት ይሄ ነገር እንደውም እኔ ቦታውን የሱመያን ያለችበትን ቦታ አውቄ የምር እጅን ይዤ በወስድ ደስ ይለኛል። ከልጆች ባጋ አብረሻት አደርሽ አብረሻት ዋልሽ፣ ምን አላችሁ፣ አዳማ ሄዳችሁ አዲስ አበባ። ቢያንስ ቢያንስ ከማህከማ ጋር ነው በስልክ የምታወራው ምትቀመጥበት አካባቢ ይህ እኔ ስጀምር አነገረ ከዚህ በላይ አነገር ምንም ነገር አላቅም እኔ አላቅም። ግን ከዚህ በላይ እኔ ይሄን ያክል አምናኝ ምናምን ነገር እኔ ሆቴሉን ራሱ ተደብቄ ሄጄ እያየዋት እሷ በቃ ማለት ቢያንስ ልጆች ክንታ ያለ ተደብቀ ነው እንጂ እኔ ልጆቿን እሷ እኮ እያለች ያለች ቀጥታ እኔን ወዶኝ ምናምን አይደለም። በቃ ልጆቹን ከአንዳንድ ከእኔ ጋር ከተገናኘ ልጆቹን ይዞብኝ ሊሄድ ነው ነው እሱ ሀሳቧ ማለት ነው። ስለዚህ አንተ ይህንን ልታደርግ ነው እርግጠኛ ነኝ። እኔ አሁን ብታይ ራሱ እኔ ምናምን ልጆችን ስለናፈቀቅ ልጆችን ከሩቅ ሆነህ እንድታይ ነው እንጂ ሆቴሉን ተደብቅ ያየሁት ልጆች ራሷ ጥላለኝ ብትሄድ ልጆቹ ከልጆች ገብቻ ልቀምጥ አይደለም። በቃ ማለት ተናድሃል አንተ ምን እንደምታስብ አላቅም። ወንድ ልጅ ነህ፣ ስለዚህ ልታደርገው ትችላለህ። ገና ጡት ምጠባ ልጅ ለምንድን ነው ወንድም ቀማት? እንዴት እንዳበደች ራሷ ናት የምታቃው። የዛኔ እሱ እኔ ነው እሱ ለዚህ ነው እንደዛ የሚሆነው እዛ የሚንከራተተው። ልጁን ቀምቼ ቶሎ በደውለት ይመጣል፣ ሮጦ ይመጣል ብሎ አስቦ ነበር። እሱ ሪከርድ ራሱ አስቀምጦልኝ ነበር። የምር ማለት ነው። ከዚህ በላይ እኔ ስለሷ ያለው ሚስጥር፣ ምናምን ንገረኝ ብለህ እንትን አትበለኝ። ከባድ ነው የምር ነ ነው። ሌላ ነገር እንትን ብትልኝ ኦኬ እኔ እኮ ነገርኩ እኮ አንተን በጣም ስለምወድህ ና እኔ እንድትጎዳ ስለማልፈልግ ምናምን ያለችበትን ተደብቅ ሂጄ የውልህ ና ከዛ እየቀፈፈኝ ነው ያንን ነገር ሁሉ ላንተ ስለ